ስንት የምትተርፈው ሰው ዛሬ፣ እንዲሁ እንዲሁ ትላዝቅ ትላዝቅ። ተነሳ የታድር። ደህና አደራችሁ አስማረ። እግዚአብሔር ይመስገን። ደህና ና አደር። እግዚአብሔር ይመስገን። ና እስኪ ቁጭ እስኪ፣ ና ተቀመጥ። እንትን እዚያ ነህድ ሁኘ ነህድ ሁኘ መንገድ ከብድ አሁን ምን ሙያ ኑሮ ነው እህት? ምትሄድበት አለህና ነው መሄድበት አለኝ የምችል። በል ና ተቀመጥ። ልሂድ ተው፣ ልሂድ። እግዚአብሔር ይስጥልኝ፣ እዚህ አደርኩኝ። አሁን እህት ልትሄድ ነው እንዲህ የምትሆን አንተ? ና ተቀመጥ እኮ ነው የምልህ። ነው ቀይ ነው እንዴት ነው ነገር? አደርሁ ሰው አስቸግር ያደርሁ። አሁን ልሂድ ብዬሽ እኮ ነው እንጂ ምን ነው የምታስቸግር? ምን ከብድ አይነው ወዲያ በላይ ነሽ እንሽማ እስቲ ያደረበት እንዲያው ልቡን እንትን ብሎት ነው የሚሆን። ደግፍ እንዲያደርገው ሽሮ ነገር ፈትፍችለት ምን ሆነ ነው? ተው ተው።

ባገው የተከበርህ የነበርህ ሰው እንዲ ቀስ በቀስ እንዲው እንዲሁን የባዘንህ እንዲው እንዲው ምን ሆነክቶ ነው? እንዲው እ እንዲው ምን ሆንህ ነው እንዳልኩህ ነው። አስማራዩ ነገሩ እኮ ነው ይል አጭ እሷ የሷ አረቋት በደሉ ትንሽ እንትን የበደልኳት ሲበሽ ጊዜ እንዲው ነገሩ ግራ ሲገባኝ ማረገው አሁን ዝም ብዬ ል ከተማ ብድግ ብዬ ጠዋት እኮ ነው ተነስቼ አሁን እዚህ ተሞል እዚያ አንድ ሰው ማጫንኩተው ነበር፣ እሱን ላወጋው ሄድኩኝና አሁን እዚያ እስቲ እንዲያው ሻይ እንበል ብሎ እንዲያው አንድ ሁለት ሁለት ነው የቀመሰው። እና የእሷ ነገር ስ ሊሆነ አጃሪው እንዴት ነው ለአቀራረባችሁ ተወያዩ። እሷ እንደው ተወዷ ነገር የለም። አንተም ይህንን ነገር ተወውና እባካችሁ አብራችሁ ሁኑ። እስቲ ተቀራረቡና ተነጋገሩ። ተመነጋገር ነው መፍትሄ የሚመጣ አላልኩህም? አንተ መጅ ትሰማኛለህ። እኔ አሁንም ቢሆን ተው ዘርህን ዝራየው ሰው ዘር ፍለጋ እንዲ መሬት እየቧጨረ ስንት ነገር እየወጣ እየወረደ ያኔ መሰለ ወርቅ ሚያበቅል መሬት ይዘህ ዝም ብለህ እንዲምትባዝን ምን ሁለስማ ዘሩ ማቀረ ምኑ ነው ሚቀርቱማ? ዳጓ ለብሱ ለምን ይቀር? አጃጀኝ እንጂ ሁኛ ደሁኝ

የዘንድሮን ተወ። በቃንዲ ወዲ ቻል እስቲ እምብለህ ቻለውና አንገትህን ደፍተህ ዘርተህ እስቲ አዝምረህ፣ ተዚያ በኋላ ትወስን። አስጠመደችም ታስጠምደው እንግዲህ። የእሸትም በትኑላት ምቶ እዚህ አልከርም። በረሃ ውልቅ ብጅ በአንዱ በሩቅ ነው ሂጅ። እዚያ እስቲ ደሞ ልየው

ምንም ያደግ ምን፣ አንተ ሾንጆ ምን ማድረግ ይሻላል እንጂ አንቺ ዘንድ መምጣቴ ነው እንጂ በቃ ሰው እንዲህ ጥፍት ሲል እኮ የት ገብቶ ነው እውላለሁ? ለካ በየርሻው ገብቶ ነው። ዛሬ እንደት ትቆጥ መሆኑን ረሳሁ። ምቹ ቀን ምቹ ቀን ነበር ዛሬ። በእናትህ አንተ ዳምበውኝ፣ እንዲያው ነገሩን እስካመጣኸው ላይ ቀር እንዲያው እኔም እዚያው ሀሳቡም አልተወኝ ቢሆንም እንደው፣ ያ ነገር እንዴት ሆነ ነው በዚያው ዳብዛው ጠፍቶ ቀረ? የቱ ምኑን ነገር የቱ በለው። ያ ሲያስጨንቀን እናቴ፣ ሲያስጠብበን የነበር መጡ ነው ገቡ፣ መከራችንን አፈር ድሜ የሲያበላን የነበረ ነገር ነው እንጂ እንደዋ ረእና ያስጨንቅሽ ነው ጉዳዩ። በረሽ መጠሽ የጠየቅሽን በረሽ መጠሽ በለው እስኪ እንዴት አንተ ትናንትና፣ አንተ ስትመጣ እንዲያ መችም እንዲያው ቀና ብሎ ኋይቱን ቀምሶ ስታገኘው ጊዜ ሰውዬው ደህና መስሎሃል? አይ እኔ ህድ ሁለት እኮ መችም እንዲያው እኳ በጥጥጅ የጠጣ እኮ ነው ያገኘሁት እናቴ። ደንግጬ እኮ መስሎኝ ዘው ከያን እና እንዴት ሆነ ነው ምትለኝ እናቴ። እኛ ታች ላይ እንወጣልን፣ እንወርዳለን፣ እኳ በገል እንቆላለን። ለካ ሴት ነው ያን ያህል ሲያሸብር የነበረ ሴት፣ ሴት! ይገርምሻል

አሁን እንዴት ነው በረቱ? አሁን ማ መቼም መኳይቱም ቀመስ እሺ፣ አያ ከዚህ በኋላ ምን አይለውም። በቃ እሺ። እንግዲህ ደግሞ አንተ ምን የሚደረግ ነው እንደው እ እና እንሄድ እንጂ ወደ ቤት። በባዶ ቤት ምን ታደርጋላችሁ? እንመለስ እንግዲህ። አስር ምን እህል እና አንተ ወዴት እየሄድን ነው? ስ ቡናውን ምኑን እንበልበት። ኑ ወደ ቤት እና በቤት እዚያው ቁራሽን ቀምሳችሁ በዚያው ትገሰግሳላችሁ። ምን እህል ነህ? በዚሁ እንሂድ፣ ግድ የለም እንግዲህ እንግዲህ አከብቶችን ልፍቀር ብዬሽ አይደለ ምን

ሰምቻለሁ። እንደው ተወው እባክህ። እንደው ሳላስበው ድምጤን ጐላ ርጌ ነው ስናገር ቆይቼ ነው የማይ ውል ለራሴ የተናገርኩህ መስሎኛ። የለ አንተ ምንድን ነው? ምን መጣ ደግሞ? ምን የማይመጣ ነገር አለ ብለህ ነው? ያ ሰውዬ ደግሞ እንደ ለመደው አይ እንደ ልማዱ ተነስቶበት የሚበጠብጥ ወይ ለራሱ አይሆን ወይ ለዘመዶቹ አስብ። እንዲሁ በቃ እንዲሁ ነው የምልህ እንዲሁ

አሁን በል እኔም ለወደዚህ ልህድ ሁኜ ምናምን ስለው ኧረ እኔም ሙልበት የለኝም እንዲሁ አብሬ ልህድስ ተዚያ ምናምን ብሎ የት ነው? በዚህ ነው በዚህ ነው በከተማው ነው በዚህ በእንትኑ በኩል ነው የምትህድ? ሲለኝ ያ ከተማው አድርጌ ነው በመኪና አንተም በዚያ ነው የሚቀና እንዲያ ስለው ልህ ተከትሎ የታለዱ? ብሎ መህድ ተዚያ ከተማው ገዩ አካባቢ ስንደርሰው የሆነ ሰው ወዳጁን አገኘና እንዲሁ መቅጥ እንኳን ቻው ሳይልኝ እዚያው ነው እዚያ ነው ወደዚያ ነው። ይኸውልህ እኔ ነኝ ሁሉ ዝም ብዬ በዚህ በኩል ነው መድብለው ኑሮ ተከትሎኝ እኮ አይሄድም ነበር። አይዳምጣው እንዴው ዝም ብለው እኮ ነው። እና ብዙ ሰው አስብ ቢልህ ብዙ ሰው ይወደድ እኔ መሳቂያ መሳለቂያ አርገውት ምን እየተከተሉ ጉብላሊ ወይ ምን መንደሩ ጉብል አዎ ምን ደሩ ሁሉ በየቤቱ እንዲ ብቅ እያነ ነው ምን በየ ጉበኑ ሲያዩ ነው አሁን እንትን ያለ አንተማ ምን አረክ ደግሞ ምን አንተ ባት ኖርስ ደሞ እሱ ከዚህ ሊቆጠብ ነው እ ምሳ አስቦ እንጂ ለራሱ አስቦ እንጂው በቃ

እኔ ተው እባክህን ተው አሁን ይሰማል ወንድሜ እ እ እሱ ያለው ታልሆነ ወይ ዝም ብለህ ለቀህ መተው ነው እንጂ ለቀስተው እራሱ አይቶ እንትን ታላለህ በስተቀር ቡሽን እኮ ነው የሚይዘው። አንተ የተነሳበት እንደዚህ አድርገው የተነሳበት። እኔማ አየሁ አየሁ ታልኸው፣ እንዳውም ይሄ ተው እንደዚህ ልቆጣ ታልኸው። ቡሽን ገብቶ ት እዚያው ወደ እንትን መግቢት ለማንታ የለም እኔ እና ነገርማ አስነክተውት ነው ወንድሜን እንጂ አላንድነው እንዲህ የሚሆን እ በጤናው ነው ብለህ ነው ብቻ ነው። እስቲ ቀን ጊዜ ይፍታው እና አሁን ወደኔ ወደ ከብቶች እየሄድኩ ነው። በል እስኪ በኋላ ብቅ እላለሁ። እኔ ያንን ከብቶ ደግሞ እስኪ ሻታ ይዣቸው ልሂድና ጎናቸው ሁሉ አስር ጉድ ብሏል። በኋላ ብቅ በል

ምን አባት እንግዲህ እንዲህ እየዘፋፈን እንኑረ እንጅም የዘለቅነው ብለሽ ነው ብለሽ ነው። እንደተሰጣ ስጦ አሻግሮ ያያል እንግዲህ ጠላት ወዳጁም

ደሮ ግን ስንተ ብለት ነው ያሉ? አንቺ አስራ ሁለት ነው

አያሌው ጋር እራስ ማርያምን ምን ምን ብሎ ምን በወጣው እንደው እንትን ነው ተለየ፣ እንትን ነው እኮ ነው። ምን ይህ ነገር የገባው ሰው እንደት ሁለት እንትን ሲል እንደው ይሰጉራል፣ ሽታውም ይሰጉራል። እና ይኸውልሽ እስቲ በይ ነገር ሲገባው ጊዜ አሁን ያንቺ ጣጣት ያንቺ ጣጣት ጭምር ነው። አሁን አብሰልስሉ አብሰልስሉ